የብዙ ሴቶች እንትን ነው ያበላሸው። የአንድ ሰው ብቻ ይሆት አይደለም። እውነቱ ሲወጣበት እንግዲህ እየሸፋፈነ እየሸፋፈነ፣ ባለፈውም እንግዲህ ገጠር እንድትሄድ እንትን ብሏት ነበር፣ ግን ዘላለም እንትን ብሎላት እንዳትሄድ አድርጎ ቤት ተከራይቶላት እንደነበረ ሁላችሁም ታውቃላችሁ። ቤት ከተከራየላት በኋላም እንግዲህ ይሄ ባላፊት የተባለው ሰውዬ ልጅቷን አሳዶ ካለችበት ድረስ አፈላልጎ እንግዲህ እሷን ለማስጠፋት ምናምን ብዙ ሙከራ አድርጎ ነበር፣ ግን አልተሳካለትም። ዘላለም በየሄደበት እየተከታተለ እንግዲህ ልጅቷን እንትን እንድትል አድርገዋታል ማለት ነው። እና አሁንም በዚህ ጉዳይ ላይ ሰውየው ምንም ሊያቆም አልቻለም። አሁንም ሰው ክትትል እያደረገላት እንግዲህ በሱ በዚህ ባለ ሀብት የተባለው ሰውዬ ብር ተሰጥቶት ልጄ ነው በል የተባለው ወጣትም እንግዲህ እውነቱን እየተናገረ ነው። ሂደህ የእኔ ነው ብለህ እንትን በላቸው ብር ተከፍሎኝ ነው፣ ሌላው ደግሞ እንድተውን ተነግሮኝ ነው እንጂ እኔ ልጅቷን አላቃትም ብሎ እንግዲህ ከስንት ቀን በኋላ ዘላለም አፋጦም ቢሆን እውነቱን እንዲናገር አድርጎታል። ልጅቷም ሲጀመር እሷም ተናግራ ነበረ ስሜን እንኳን በስነ ስርዓት የማያቅሰው እንደት እንዴት ነው ባል የሚሆነው የልጅ አባት የሚሆነው ብላ እሷም ባለፈው ተናግራ ነበር። እንግዲህ እያደር ምንድን ነው ጉድና ምን እያደር ይወጣል ነው የሚባለው። እውነታው እንግዲህ እየወጣ ነው ይሄ ሰውዬ መጨረሻው ምን እንደሚሆን አላውቅም እውነት መስፍን እየተባለው ሰውዬ በጣም አረ ምን ይጨካኝ ይጨካኝ እያለን በየትኑ ስትሄዱ በቃ ልክ እንደ መስፍን አይነት በጣም ብዙ ሰዎች አሉእና እግዚአብሔር ከእንደዚህ አይነት ነገር እግዚአብሔር ይጠብቀን በመጀመሪያ ልዑልና ዘላለም ክፉን ነገር ያደረገላችሁ በጣም በልዑልም እንግዲህ እንደምታዩት እንግዲህ ብዙዎቻችሁ ሁለቱም እየደከሙ ነው ያሉት። ልዑልም እንደዚሁ የመሀሌትን የቤት ሰራተኛ መስላ ገብታ የነበረችውን እሷን እያፈላለገ ነው ያለው። ሁለቱም የሚሰሩትን ስራ እንግዲህ እያያችሁ ነው። በየሰከንዱ በየንትኑ የሚመጣውን ነገር ያው መቼ እኔ እንጃ። እውነት አንደኛ እነሱ በጣም እየደከሙ ነው። ሁለተኛ ደግሞ የእነዚህ ልጆች ህይወት ሲበላሽ ማንም ሰው ቁሞ ማየት አይችልም። ነግ ጠዋት እኔ ላይ ምን ይደርስ ብሎ ሰው አያስብም። ከመስፍን ሰው መማር ይችል ነበር፣ ግን ማንም ሰው በቃ በዚህ ሰምቶ በዚህ ስለሚያፈስ ነው እንጂ መስፍን ያሁሉ ርቀት ሂዶ ሂዶ ሂዶ መጨረሻው ምን እንደሆነ እንግዲህ ሁላችሁም ያያችሁት ነገር ነው። አንድ ነገር እኳን ለልጆቹ ትቶላችሁ የሄደው ነገር የለም። ስምና ጥላቸው ብቻ ነው ጥሎላቸው ሄደው እንጂ ዜሮ አምስት ሳንቲም ለነሱ ትቶላቸው ሄደ የለም። በተለያዩ ሴቶች አካውንት ነበር ብሩንም ያስገባው እንዳያችሁት። አሁን ላይ ግን ሁሉም እየካዱ ነው ያሉት፣ እኔ ጋ ላስገባም፣ እኔ ጋ ላስቀምጠም እያሉ እና ብቻ በጣም ብዙ ነው፣ ችግር ነው። በጣም ከሚባለው በላይ ማለት ነው። በዚህ ጉዳይ ላይ እንግዲህ እነ ዘላለም እና ልዑል ደግሞ እስከ መጨረሻው ድረስ እየታገሉ ያሉት ለሰዎች፣ ፍትህ ለሚያስፈልጋቸው ሰዎች ከጎናቸው ቁመው እስከ መጨረሻው ድረስ እየታገሉ ነው ያሉት። እውነቱ ደግሞ መውጣቱ አይቀርም። እነሱ ብዙ ቢደክሙም ቢለፉም ያው ውጤታቸው፣ የድካማቸውን ውጤት መጨረሻ እያየን ነው፣ ስኬታማ እየሆኑ ነው። አሁንም ወደፊትም እግዚአብሔር እናንተን ይጠብቃችሁ። የዚች እህታችን እውነት ወቶላት ልጇን በስነ ስርዓት አንድ ቦታ ረፍ ብላ ያለ ምንም ሰቀቀን ልጇን እንድታሳድግ እንግዲህ የተቻለውን አቅም ዘላለም እየደከመ ነው ያለው። ሰውየው በጣም ብዙ ርቀት እየሄደ ነው። በብርም በምንም እየ እንትን እያለ ሰዎቹን በየቦታው እንትን እያለ እየቀጠረን ቢሆን ይቺ ሴትዮም ደግሞ ዘላለም ይዟታል። ግን ቤዛትም ደግሞ አንዳንድ ሰው ደግሞ ያው ታውቃላችሁ የእውነቱን አይናገርም። ልክ የሰራውን ስራ ሲያውቅ ማንም ሰው ከእውነት መራቅ አይችልም። ግን በቃ ለማ እነሱን ለማድከም የማያደርጉት ነገር የለም፣ የማይሰሩት ነገር የለም። እነ ዘላለም ሆነ ልውልም ደግሞ አንድ ነገር ከያዙ እንግዲህ እናንተም ታውቃላችሁ እስከ መጨረሻው ድረስ እውነቱን ካላወጡ ዝም ብሎ እንደዚህ አድበስብሶ ምናምን አልፈው የሚያልፉት ጉድ አይደለም። የዚህ ሰውዬ ጉድ ደግሞ እንግዲህ እስከ መጨረሻው ድረስ እናያለን። ወይ ልጁን ያምናል ወይ ሙሉ የልጁን ማሳደጊያ እንግዲህ ይሰጣል ብለን ተስፋ እናደርጋለን። እውነቱን ተናግሮ ቅጣት የሚያስፈልገው ሰው ነው፣ መቀጣት አለበት። ይቺ ሴት መሰቃየት የለባትም። አንዴ ጎዳና ላይ አንዴ እንደፈለጉ የሚያሽቀነጥሯት እነሱ ማንም ስለሆኑ አይደለም። ሰው አንዳንድ ጊዜ ብር ያለው ሰው በቃ አስተሳሰቡ ምኑ ምኑ ምኑ፣ በቃ ሁሉ ነገር በገንዘብ ነው። በቃ ገንዘብ ዋጋ እንደሌለው ሰው ምንም አይረዳም ማለት መጨረሻችን ሲሆን ነው። በቃ እዛም አለ እዛም፣ እዛም፣ እዛም፣ መጨረሻችን የምትገቢበት ያው ነው። በዚች ምድር እስካለን ድረስ ጥሩ ነገር ሰርተን ብናልፍ የተሻለ ነው። ሰው ከባድ ነው። ብቻ እግዚአብሔር ልቦና ይስጠላችሁ ነው። እንግዲህ እናያለን፣ እስኪ እናያለን። ገና በጣም ብዙ ብዙ ብዙ ጉዳት አለ። ብቻ እናንተን ባላችሁበት ክፉ ነገር አይንካችሁ እያላችሁ ለልውልዝ ለዘላለም። ለእነሱ ብቻ ሳይሆን ከጀርባም ያሉት በጣም ብዙ በርከት ያሉ ሰዎች አሉ፣ በእንደዚህ አይነት ስራ ተሰማርተው ለሰው ሀቅን ይዘው እውነትን የሚያጋፍጡ በጣም ብዙ ሰዎች አሉና ባሉበት ሁላቸውም ሰላማቸው ይብዛልን። የጅችታችን ጉዳይ የእውነት ትንሽ ከበድ የሚል ነው። ህጻኑን አንደኛ ህጻኑን ያለ እናቱ ይዞ ሄዶ ምን ሊያደርገው ነው ይሄ ሰውዬ? እኔ ግራ ገብቶኛል። ከእናቱ ነጥሎ ልጁን ይዞ ሄዶ ምን ሊያደርገው ፈልጎ ነው? ኦልሬዲ የእሱ ልጅ እንደሆነ ካወቀ እውነቱን እንትን ብሎ የልጁን ማሳደጊያ መስጠት ካለበት ሰጥቶ እንደዚህ እንትን ማለት እንጂ በሰው ማሳደድ ልጅቷን ከቦታ ቦታ አንድ ቦታ እንዳትቀመጥ በየእንትኑ አስር ጊዜ እንትን እያሉ፣ እኔ አንዳንድ ጊዜ እውነት ቆም ብላችሁ ስታስቡ ሰው እጅግ በጣም የሆነ የተጨካከንበት በጣም እኔ እንጃ በተለይ ገንዘብ ገንዘብ ገንዘብ የሚያሳድዱ ሰዎች መጨረሻቸው አያምርም። በቃ እነሱም ወይ ከነሱ ሳይሆን ገንዘቡ ወይ ከሌላም በቃ ያልሆነ እንትን ገብተው ነው ምትን መጨረሻቸው የሚያስጠላው። እና ሰው ለተሰጠው ጸጋ እግዚአብሔርን አመስግኖ መኖር ሲገባው አልበለዋል። ይሄ ሰው በቃ ከሱ በላይ ሰው ያለ አይመስላቸውም። በቃ ገንዘብ ሁሉን ነገር የሚገዛ ህይወትን በገንዘብ የሚገዙ ነው የሚያስመስሉ። እግዚአብሔር ለአንተ የሰጠህን ጸጋ እግዚአብሔር ይመስገን ብሎ ባለህ ነገር አመስግኖ መኖር ሲገባ የሰው ልጅ ማሰቃየት፣ የሰው ልጅ እንደፈለገ ማሽቀንጠር ማን መብት ሰጠው ለዚህ ሰው? ዘላለም እና ልውልም እንግዲህ አንድ ነገር ከያዙ እንደምታዩት ነው። ምንም ነገር በነሱ ገንዘብ ቢያቀርብለት ምን ቢል አንዳንድ ሰው ስለ እነሱ በጣም ብዙ ጠለቅ ብሎ ያላወቀ ሰው በገንዘብ ይደራድሯቸዋል። ይህን ያክል ብር እንስጣችሁ እና ጉዳዩን ተውት ምናምን ይላሉ፣ ግን እውነታው ደግሞ ሲያወጣላቸው እውነቱን እንትን ሲሉ እያንዳንዱ ከብር ከምን በላይ እነሱ የሚያሳስባቸው የሰው ሕይወት እንጂ እነሱ በገንዘብ የሚገዙ ወይም በገንዘብ ተታለው ያንን የያዙትን ስራ እንዲያቆሙ የሚያደርጉ የእነሱን ማንነት በደንብ ያላወቁ ሰዎች ናቸው እንደዚህ የሚያደርጉት። የብር እንትን የሚያቀርቡላቸው ግን ቅሌታቸውና ውርዴታቸውን ይዘው ነው የሚያርፉ። ሉልና ዘላለም በብር የሚታለሉ ሰዎችም አይደሉም። ከተበዳይ ቆመው የተቸገሩትን መርዳት የእነሱ በቃ የተሰጣቸው እንትን ነው። ይሄ ትልቅ ስጦታቸው ነው። እግዚአብሔር ደግሞ ለእናንተ ለሰው የምታስቡ፣ ለሰው የምትጨነቁ እግዚአብሔር ከእናንተ ጋር ይሁን፣ ክፉ ነገር ያረቀላችሁ እያላችሁ ጸሎት አድርጉላቸው። እስካሁንም በእናንተ ጸሎትና በእግዚአብሔር ኃይል ነው ያሉት። አሁንም ወደፊትም ክፉን ነገር ያረቀላችሁ። ዘላለምም ሆነ ልዑልም እንዲሁም ከጀርባ ያላችሁ በሙሉ ይሄ ነው የእኔ የምኞቴ። እክፉ ነገር አይንካችሁ። ከባድ ነው በጣም። የዚህ ሰውዬ መጨረሻ ማየት ነው የናፈቀኝ እውነት። እና ጋይት ለማንኛውም የዛሬው ቪዲዮ ይመስል ነበር። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ አበረታቱን። ስትገቡ ሁላችሁም በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ለምታበረታቱን ገብታችሁ ኮሜንት ለምሰጡ አስተያየት ለሁላችሁም ከልብ ከልብ ነው የማመሰግነው። ባላችሁበት ሰላም ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።